በጣም ትልቁ ደግሞ ነጥብ ያው በመዳን ጉዳይ ላይ ፌር አይደለም ክርስትና። እኔ በማላውቀው ባልተሳተፍኩበት ኃጢአት ይጠይቀኛል እግዚአብሔር። ልክ እንደተወለድኩ አንተ አልዳንክም እንደ ምን አረግ ስል አባትህ ከአዳም ሰርቶ በሱ ተረግምክ በሱ ምናምን ነገር ይለኛል። ከዛ በኋላ እኔ እኮ አልተሳተፍኩ በቃ አይመለከተኝም። ትጠየቃለ ትጠየቃለ ይለኛል። ምንም በቃ ግዴታ ነው ኃጢአተኛ የመሆን ማለት ነው። በግዴታ ነው ኃጢአተኛ የምትሆኑት። ክርስትና ላይ ምርጫ ራሱ ፍቃድ የማይሰጣችሁ ማለት ኃጢአት የሚደረግ ወይም የማይደረግ ነገር ነው። ግን በግዴታ በቃ ኃጢአተኛ ነህ፣ ኃጢአተኛ ነህ። ኧረ እኔ ምንም አልሰራውም ስትሉት አይ እንዲህ የሚባል ነገር የለም በቃ እኔ አምላክ ነኝ፣ አርፈ ተቀመጥ፣ ኃጢአተኛ ነህ ትባላለህ። ይሄ ሌላው በጣም የሚያስቀው ኮንፊዥን ነገር ነው በጣም በክርስትና ማለት ነው። ከዛስ፣ ከዛ ደግሞ ይመጣና ኢየሱስ ክርስቶስ የሚባል ደግሞ ለአንተ ተሰቅሎልሃል። ለምን ሲባል ደሙን አፈሰሰ። ለምንድን ነው የሚያፈስልኝ አይ አባቶቹ እኮ መስዋዕት ስለማይ እሱ ራሱ አናዘር ኮንፊዥን። ከዛ አምላክ መቶ ሞተለ። እንዴት አምላክ ይሞታል? እሺ በስጋኔ ሞተለ ማ አምላክ እንዴ! እሱ ራሱ አናዘር በቃ ኮንፊዥን። ለአምላክ የማይገቡት ነገሮች አሉ። ሶስተኛውና ትልቁ ነገር ደግሞ ትሪኒቲ ነው፣ ሥላሴ ሥላሴ። በነገራችን ላይ የሚገርማችሁ ነገር እኛና ሙስሊሞችና ክርስቲያኖች ከማያግባባቸው ነገር ይልቅ ክርስቲያን ከክርስቲያን ጋር የማያግባባው ነገር ኦርቶዶክስ ከኦርቶዶክስ ጋር ራሱ በስላሴ ጉዳይ አይስማማም። ጴንጤ ከኦርቶዶክስ ጋር ሀይሉ ሻ ራሱ ከማንም ክርስቲያን ጋር አትስማማም በስላሴ። እንደውም ያንተ ይሻላል፣ እኛም ቃስ ቃስ እያለን የመጣ ነው። አናዘር ኮንፊዥን። እና አንድ በጣም የሚያስቀኝ ነገር አለ፣ የሚገርመኝ ነገር ድንግል ማርያም ፈጣሪዋን ወለደችው አሉ። ኦኬ ፈጣሪዋን ወለደችው። እሺ አብን ወልዳዋለች ስንል አልወለደችውም። ስለዚህ የወለደችው አምላክ አለ፣ ያልወለደችውም ደግሞ አምላክ አለ። ከዛስ አምላክ ተሰቀለልኝ ይባላል። ኧረ አብ ተሰቅሎልኛል አልተሰቀለም። የተሰቀለ አምላክ አለ፣ ያልተሰቀለ አምላክ እና ይህንን ያው እግዚአብሔር ካልገለጸልህ መንፈስ ቅዱስ ካልዳሰሰ በስተቀር ዩ ኔቨር አንደርስታንድ ዚስ ሎጂክ ማለት ነው። እና እግዚአብሔር እንግዲህ መጽሐፍ ቅዱስን ያወረደልን የተለያዩ ነቢያቶችን ያስነሳልን ሀሳቡን ቀለል አድርገን እንድንረዳ ነው። እኔ ሚጢጢ ጭንቅላትን ያለኝ ምን አይነት ሚጢጢ ጭንቅላት እንዳለኝ እግዚአብሔር ያውቀዋል። ለምን ሲባል እሱ ነው የፈጠረው። እኔ ጭንቅላቴን በራሴ አይደለም ዲስከቨር ያደረኩት እግዚአብሔር እንዳይ ኮርጅ እንዳያይ ብዬ ከሱ ደብቅ የሰራው ጭንቅላት አይደለም። እሱ የእኔን ጭንቅላት ያውቀዋል? ምን እንደሚገባኝ ምን እንደማያገባኝ ያውቃል። እና ኃይሉሻ በትንሹ ስናሳጠረው ይሄ በጣም ኮንፊዥን ነው። ወደ እስልምና ስንመጣ ወደ እስልምና ስንመጣ እስልምና ለመዳን ምን አድርግ ምን ያስፈልግሃል ስትባል በአንድ አምላክ ምን ላኢላህ ይለላህ ላኢላህ ይለላህ ማለት ላ በቃ የለም ከዚህ ከአንዱ አምላክ በስተቀር አምላክ የለም። እሱን ተገዛ፣ እሱን አምልክ በቃ ካላስ መቶ የሚሰቀልል በሆነ ሰው ኃጢአት የምትጠየቅበት ምንም አይነት ነገር የለም። በቃ ይህንን አንድ አምላክ ያዝ በቃ ትድናለህ ነው ካላስ ምንም ሌላ ምንም ነገር የለውም እና ይሄ ለጭንቅላትም የሚቀል ህይወትንም የሚያቀል ነገር ነው እና ኃይሉ ሻ። እኔ የምመነግር ነገር በመጽሐፍ ቅዱስ ላይ በቃ ዘላለም አለምን እየተጨቃጨቃ አትኑር ለእስልምና እድል ስጠው የሚል ነው እና እኔ ወይ ፈራንካ ወይ ጨርስ ለጨረሳ ልጨርስ እንደ አጨቁነኝ እንጂ አይሉሻል። ስለ እስልምና ነገርኛ ሁ ስለ ተወ መጽሐፍ ቅዱስን መጽሐፍ ቅዱስን እኮ ስለ እስልምና እየወሮ እኮ ነው። ስለ እስልምና እየወሮ ነው። ሀይሉ ሻ፣ አንተ ሙስሊም ብትሆን ማለት ነው። ኢማጂን በቀን አምስቲ ከልጅነት ጀምሮ ስታመልኩ የነበረው የእግዚአብሔር አብ የተባለውን አምላክ በቀን አምስት ጊዜ ንጹሕ ሆነ ፊት ለፊቱ ቀርበ ትሰግድለታለህ። ኢማጅን ያለውን ደስታው። ኢንሻላህ፣ አላሁ አክበር፣ ያጀማ ተክቢር፣ ዱዓ አድርጉለት ለሀይሉ ሻ። ሀይሉ ሻ ኢትዮጵያ መጥተን እንሰግዳለን። በቃ ይሄ ነው እስልምና። ሌላ ምንም የተወሳሰበ ነገር የለውም። ይሄ ልጅ ማነው የሚያስወጣልኝ? ፈቲ ስራ ላይ ነች መሰለኝ ዛሬ። እሺ፣ አቤ ልክ ቀጥል። እኔ ልቀጥል። ማን ነበር? አይ ችግር የለም። በተቻለ መጠን አንተ አማኞችን እንዲዋጉ እንዲታረዱ ያዛል። አላህ እንዲጨፍጫፊ ነው። ይህን አላህዋን ነው ማሳየት ያልቻለችው። ከስድስት መቶ አስር በፊት ያልነበረው አላህ ምን ያደርግ ነበረ? በተገለጠ ሰዓት ሰውን ያስጨበጨፍ ነበር። አሳራጅ ነው አላህ፣ አሳራጅ ነው አላህ። አሳራጅ ስለሆነ ምን ታደርጋለች? ምንም ነገር ማሳየት አልቻለችም። አላህ ያሳራጅ ነበር። ሱራ ዘጠኝ ላይ ገባ ሁለም እንዴት አይነት እንደሆነ አላህ እንዴት አይነት እንደሆነ በደንብ አሳያለሁ። ነይ ግቢ እኔ ነኝ አልሽ አንቺ ነይ ተደብቀሽ አይሉ ምንም ማያውቀው ላይ ትለፈልፍ ያለ አይሁድ ዘይር ያላ ልጅ ነው አለች። ክርስቲያኖችም ምንድን ነው አልመሲህ ያላ ልጅ ነው እና ምን ያደርጋቸው አላ ያጥፋቸው የትኛው አላ ነው የትኛው አላ የሚለው እንደዚህ አይነት አራጅ አራጅ የሆኑት ለምንድን ነው አላህ ራሱ ምን ስለሚያደርግ ስለሚያዛቸው እንዲያርዱ ስለሚያዛቸው ይህን አራጅ አላሽን አሳራጅ አላሽን ነው መናገር ያልቻችው ከ610 ዓመተ ምህረት በፊት ያልነበረው አላህ መሐመድ ጭንቅላት ውስጥ የሚገኘው የተደላደለው አለህ ምን ማድረግ አልቻለም። መናገር መታደግ አልቻላችሁም። ታደጉት አላህን ኔና ታደጊው። አላህ የት አለ? እነዛ ጡታ ጉችማዎችን የሰበከው መሐመድ የነቢያትን አስተምሮ ነው ይዞ የመጣው ነው ወይስ የራሱን ሰዎች ልክ እንደዚህ ተፍሲር ሱራ ዘጠኝ መቶ አስራ አንድና መቶ ሃያ ሦስትን ገብታችሁ ስታዩ ሙስሊሞች ማለት ነው፣ ጉድ ነው የምታዩት። ወይ አላህ ነው የምትሉት፣ ወይ አላህ ነው የምትሉት። ምን እንዴት እስልምና እስልምና በስብከት ነው የተስፋፋው ወይስ በሰይፍ በማረድ ነው የተስፋፋው ካላችሁ፣ ይኸው ገበት ገባ ብላችሁ ማየት ነው። ኢብኑ ከቲርን ግቡ። ሱራ ዘጠኝ መቶ ሃያ ሦስት ላይ ግቡ። እያንዳንዷን ከተማ እንዴት አድርጎ መሐመድ እንደያዘ ይነግርሃል። ምን ብሎ አላህ ምን አደርግ ብሎት፣ እያረድክ አንገቱን የቁረጥ ጣል ሃይማኖት የአላህ እስከምትሆን ድረስ እንድዋጋ ታዘዝኩ ብሏል መሐመድ። ከማን ነው የታዘዘው? ከአሳራጁ አላህ ይህንን ነው። እሷ መታደግ አልቻለችው። ተደብቃ ከማያውቅ ሰው ጋር ታወራለች። ወንድ ኮንሻ አትናገሪም ነበር ፊት ለፊት። ስላሴ ስላሴ ትያለች። አንቺና ቁርአንሽ እኮ ስለ ስላሴ ምን ታቀያለሽ? ምር መነና አልመሲሳህን አላህንም ሶስት አምላክ አድርጎ ያዙ። ይሄ ነው ጭንቅላታችሁ። ምክንያቱም ለምንድነው ዲስ this is the deficiency of the woman's mind ተብሏል። እንደዚህ አይነት አይምሮ ይዘሽ ከአንቺ ምንም ነገር አልጠብቅም? አንድ አንገቱ እንዲቆረጥ ከሚያዝ አምላክ የሚጠበቅ ነገር ነው። እያንዳንድ ሙስሊም ትሰማለህ እዚህ። ይህንን ነው የምትከተለው ይህን ትከተላለህ። ረጋሚ ራጅ አምላክ ትከተላለህ። ሌላስ ምን ትከተላለህ? በመለኮት ነው ሀዲስ የተጻፈው ብላኛለች ያለች አይደለም ህፃን ልጅ እንዲገናኝ የሚያዝ ሰውን ምን ይላል መሐመድን ምን ያደርጋል? ብላችሁ ላሳያችሁ ነው፣ ማሳያችሁ ደ ሜሴንጀር ኦፍ አላህ ሜሪድ ሚ ዌን አይ ዋዝ ሰቨን ይርስ ኦልድ ደ ናሬተር ሱሌይማን ሴድ ሲክስ ይርስ ኦልድ። በመለኮት የተጻፈው ሃዲስ ምን ይላል ግን? ሂ ሃድ ኢንተርኮርስ ዊዝ ሚ ወናወዝ ናይን ይርስ ኦልድ መለኮት የተናገረውን ነገር ነው። ኩሱሽ ምን ሲል የነበረው ሲሸመጠጥ የነበረው መለኮት ነው ይህን የተናገረው አይደለም። አክሴፕትት መለኮት ከተናገረው ህፃን ልጅ